ቴንኪ ሶማች፣ ሁላችሁንም በጣም ነው ማመሰግነው። እግዚአብሔር ይስጥልኝ። በእውነት አልጠበኩም ነበረ። እንግዲህ አዘጋጆቹ ማን እንደሆናቸው ስቲል ነው ለኔ ግልጽ አይደለም። በጣም ነው ማመሰግነው። አልጠበኩም። ያው ሰርጀሪ በጣም አድካሚ ሰርጀሮች ነበሩ፣ የዛሬ ሰርጀሪዎች በጣም አድካሚ ማለት ነው። ትንሽ ለየት ለየት ያሉ ኬሶች ነበሩና እነሱን ጨርሼ እኔ ሩጬ ወደ ቤት ልሂድ ነበረ ትንሽ አረፍ ለማለት ያው ዛሬ እሁድ ከሰዓት ብቻ ነው ያለኝ እረፍትና ያው ነገር ደግሞ በብዛት እንደምትተቱ ህፃናት ስለምሰራ ትንሽ አርፋለሁ ብዬ ነበር። እንዳጋጣሚ ስወጣ ያው ሁለት ሚሊዮን ፎሎወር መግባቴን አስመልክቶ አይ ቲንክ ማን እንዳዘጋጀው እርግጠኛ ባልሆንም ሰርፕራይዝ አድርጋችኛል። በጣም ደስ ብሎኛል። እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ። ከዚህ በላይ የምለው ነገር የለም። እናንተን ነው እንግዲህ በዚህ ሚዲያም ላይ ያፈራኋችሁ የሰራውላችሁ ልጆቼ ናችሁ፣ ያፈራኋችሁ ቤተሰቦቼ ናችሁ ለኔ እግዚአብሔር ይስጣችሁ። እንግዲህ ከዚህ በላይ ደግሞ ሰፍተን፣ ከዚህ በላይ ደግሞ ብዙ የተደራሽ መሆን የምንችልበትን እድል እግዚአብሔር ያመቻችልን። ያው እኔ አንድ ሰው ነኝ፣ አንድ ሰው አንድ ሰው ነው ምን ጊዜም። ነገ ነገ ወዲያ ደግሞ እኔ አይነቶች እየበዛን ይሄ ችግር በሰላም ሰው ሳይቸገር ሳይ እንስሳይል የሚታከምበትን እድል የምናመቻችበት ጊዜ ይምጣልን። ከዛ በተጨማሪ ደግሞ እንግዲህ ነገ ከነገ ወዲያ ደግሞ እግዚአብሔር ከፈቀደልን ፋውንዴሽንን ማቋቁመን በክፍለ ሀገሮች ላይ ደግሞ የነፃ አገልግሎት ሰርቪስ ጀምረናል፣ ለብዙ ህጻናት ማለት ነው። በአጭር ጊዜ ውስጥ አሁን ደግሞ የተለያዩ ክፍለ ሀገራት ላይ እየሄድን በአቅማችን ፍሪ ሰርቪስ፣ ነፃ ሰርቪስ የሚሰጥበት ድል ኦልሞስት እየተመቻቸ እያለቀ ነው። በቅርቡ ደግሞ አንድ ቦታ እንሄዳለን። ባለፈው አምቦ ጀምረናል። አሁን ደግሞ በሚቀጥለው ደግሞ አልናገረውም፣ ያው ሴክሬት ነው። ሶ እንደዚህ አይነት እድሎችን ደግሞ እያመቻቸን በአቅማችን ደግሞ ሌሎችን መርዳት የምንችልበትን እድል አመቻቻለሁ እናመቻቻለን። ሙሉ ስታፍ ነው። ኤሊት ያንገት በላይ ቀዶ ህክምና ማዕከል አሁን ኦልሞስ መቶ አርባ ሰራተኞች አሉት። ከ140 ሰራተኞች ውስጥ ከትላልቅ ስፔሻሊስቶች ከኔ ጀምሮ እስከታች ድረስ ያለ ነው። ሁላችንም እንደ አንድ አካል እንደ አንድ መንፈስ ሆነን ነው የምንሰራው። ሁላችንም አንድ ነን ብዬ ነው ማስበው። እኔ ማለት ሌሎች ማለት ነው። እኔ ማለት ጽዳቶች ማለት እኔ ማለት ነኝ። ሪሴፕሽኖች ማለት እኔ ማለት ነኝ። ሁላችንም እንደ አንድ ነው የምንሰራው ማለት ነው እና መንፈሱም እንደዛ ነው። ለዛ ነው የምታዩት። አሁን ሰርፕራይዝ ያደረጉኝ ገና አንድ ወራችን ነው አንድ ወር ተኩል ነው ልሞስ ከተከፈተና በጣም ለብዙ ህጻናት እንደምታዩት መድረስ ችለናል። ነገ ምን እንደርሳለን። ስለዚህ ሁላችሁንም በጣም ከልብ አመሰግናለሁ። እግዚአብሔር ይስጥልኝ። አለ ማለ ማለ ማለ ማለ ምዬ አለ ማለ ማለ ማለ ማለ ምዬ በሊቅ በጠቢቡ በሼክ ሁሴን ሞት የኔ ዳርክሽና አለ ምልያት ከናና ነው በቴ ውርጭነው ፈረሴ ናፍቆትሽ ገደለኝ፣ ብቅ በይ ቀሚሴ በራያው ቀሚሷ ውበት ጎናአስፋ አይንሷላይ አርፎ ልቤ ጥሎ ጠፋ። በወልዲያ አድርገሽ በመርሳ ውርጌሳ ከተፍ በይ ደሴ ፍቅሬ አንጀቴ ሳሳ። አለም አለምዬ አለም አለም አለም አለም አለም አለምየ

ከቤት ሻልጠፋ አጠፍም። ከቤቴ ክፉ ደግ አናውቅም። የልጅነት ነገር ተቃቅፈን ባንድ አልጋ እኔ ተኛ ነበር